ሰላም ሰላም፣ ውድና የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬም አንድ ቻለን ይዘን መጥተናል። ተከታተሉን ማለት ነው። ይኸው ዛሬም ደግሞ ሁለተኛ ጓደኛዬን ይዣት መጥቻለሁ። እዛ ጋም እንዲት አለች ጥያቄ እንጠያየቃለን። እንግዲህ አብራችሁን ሁኑ ማለት ነው። ሰላም ሰላም፣ የፋንታ ቤተሰቦች እንዴት ናችሁ? ቆይታ እግዚአብሔር ይመስገን ደህና ነኝ አለው። ሁለተኛ ሰላም እናንተ ቤት ይሁንል ብዬ መጣሁት እና ይሄ ሁለተኛ ዙሪ ነው። የፋንታ ጓደኛዬ ነኝ። ፋንታ ቤተሰቦች ሰላም ብዝ ትበላችሁ እንዴት ቆያችሁ? ይለሻለው እና ዛሬ ጥያቄ ያዘጋጁ ሰላም ትላለች ሰላሙ አለይኩም ወረህመቱላሂ ወበረካቱ ንታ ቤተሰቦች እንዴት ናቸው? ደህና ናቸው። አይ እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ክርስቲያን ወገኖች ሰላም ብያለሁ። እንግዲህ ዛሬ ጥያቄ ጠይቃቸው ቻል ነው እውነት እውነቱን ነው ማውራት ያለባቸው ማለት ነው። አብራችን ቆዩ። እንግዲህ ደግሞ የመጣንበት አን እ የራሳችን ባህሪ ያለን ማለት ነው። እንግዲህ የራሳችን ባህሪ ያለበን በዚህ ማለት ውይዘፍዝልማለነይዘን መትናል ሷም ይዛለች ማለት ነው። ጥያቄ የምጠይቀን ይዛጋለች። ከተሞቻችሁ ላይክ፣ ሸር፣ ሳብስክራይብ ማድረግ እንዳትረሱ ማለት ነው። ሁላችሁም አብራችሁን ቆዩ፣ ተከታተሉን ማለት ነው። ወደ ጥያቄያችን እንሄድ። ቲቸር ቲቸር፣ እሺ። የመጀመሪያው ጥያቄ አንደኛ፣ ማን ነው ውሸታሙ? ማን ነው ውሸታሙ? እንግዲህ እራስሽ ተምታውቂው ማለት ነው። እራስሽ ነው ሲላ የላ ዋንቱ ሪረገ እንግዲህ፣ ያው እግርሽን ከፍ አድርጊው እና ትንሽ አልተመቸም፣ ለዛ ነው። በነገራችን ላይ መች ማለት ነው። ጎንበስ በይ። ሁለተኛው ጥያቄ ሁለተኛው ጥያቄ ማነው ሌባ? ማነው ሌባ? ትላለች እዚህ ጋ ማለት ነው። በምን አይነት ሌባ በኩሽና ሌባ ሁላችንም ሌላ ሌባ ነን የእንዶሚ እና የችብስ ሌባ ማለት ነው ስለዚህ ሁለታችንም ነን ይመስለኛል አሁን በቃ እኔ ትንሽ ከሷ ጋር በልጣለሁ። ለዛ ነው ጨምር። ጥያቄ ቁጥር 3 ማን ነው ቶሎ ቶሎ የሚቆጣው? ቶቶሎ የሚቆጣው ማነው? ቶሎ የሚቆጣው በነገራችን ላይ ዝም ብላ ነው የምትቆጣው ማለት ነው። ስለዚህ እሷ ነች። ይቅርታ አርጉልኛው። እንግዲህ ቶሎ ቶሎ የሚቆጣ ነገር ከሌለ አይቆጣም።

ማነው ዝምተኛ ማነው ዝምተኛ እኔ ዝምተኛ ደግሞ ይሄ ቲቸር ደግሞ ዝም ብለው ነው የምንለው ቲቸር ቢያይ አይቆጣም ቲቸር ቢያይ ጥያቄ ጥያቄ እስከሆነ ድረስ አንገትሽን ደፍተሽ መስማት አዎ ጥያቄ ቁጥር ስድስት ማነው አኩራፊ ማነው አኩራፊ ይችነች ማለት ነው ታኮርፋለች ዝም ብላ በቃ ስለዚህ ውሃው የሷ ነው ወልድ ወልድ ወልድ ወልድ ወልድ ወልድ ወልድ ወልድ በነገራችን ላይ ውሃው በጣም የሚሞቀው ማለት ነው ማነው አልቃሻ ማነው አልቃሻ ማነው አልቃሻ ማነው ማነው አሁን ግራ ተጋብቻለሁ ዝም ብላ ነው የምታለቃቅሰው በነገራችን ላይ እሺ አልቃሻ ማለት እሷ ነች

ምግብ ሲበላ ቶሎ ቶሎ የሚበላው መጀመሪያ የሚበራው ነው፣ የሚዝፍዝፍ ውይ። አንደኛ ጥያቄ ልጠይቅሽ

እሺ ቁጥ ጥያቄ ቁጥር 14 ማን ነው ፍቅረኛ ፍቅረኛውን ሳያወራ ሲቀር የሚደብረው ማን ነው? ፍቅረኛውን ሳያወራ ሲቀር የሚደብረው ራስ። እሺ ማን ራስዋል ናቲቸ ላው ያኔ ትንሽ እሱ ካልደወለ ደብሮኛል። እውነት ነው። ይሄ ጥያቄ እንኳን እኔ ፊስ

ተመዝገን በል ጥያቄ ቁጥር አስራ አራት አስራ አምስት ነው። ጥያቄ ቁጥር አስራ ስድስት ማነው ዋይፋይ ከሌለ የሚደብረው? ስራ ያለው ሰውና ሰው ጋር የሚደወል ሰውና ይለያሉ። ዋይፋ ከሌለ የሚደብረኝ ሁሉም ሰው ግን የሚጀነጀን የሚያበዛ ሰው በጣም ይደብረኛል። ስለዚህ ማን ነው ማን ነው ያኔ ቲቸር ቲቸር ማን ነው? ሁሉም ይደብረዋል። ግን ያኔ የሚያወራው ሰው ስለሚነፍቀው እንትን ይደብራል ነው ሰው ነው እንቅልፋም ማነው እንቅልፍ ማድሪ ማርፍ ማነው? ጀል እኔ በነገራችን ላይ እኔ እንቅልፍ አይወስደኝም። ከወሰደኝ ደግሞ አልነሳም ማለት ነው። አርዶ ቢሄዱ ራሳቸው ጆኒ የማኛዬ ፍቅር ኦ ማይ ጋድ ጆኒ ጋ ሲታወሪ ደግሞ ጆኒ ጓደኛ ነው። ጆኒ ጋር ሲታወሪ ማለት ነው እንቅልፍ ቶሎ ነው የሚወስደው። ሳያወራ ከሆነ ይደብረኛል እንቅልፍም አይመጣም። ለዛ ነው እነሱ እንደዚህ ጥያቄ አወጣችሁ። ታንኪ ጥያቄ ይህንን ይመስል ነበረ እና ሰብስክራይብ አርጉ፣ ላይክ አድርጉ፣ ኮሜንት ተስቀምጡ። እኔ ጨርሻለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። የፋንታ ጓደኞቼ ዛሬ ፈተና ጥያቄ ይሄ ነው የሚመስለው። ከኢንትሩቢ ይበልጣል፣ ግን ፈተና እያመጣሁ ቆይ። ውይ፣ ቀስ ብለሽ ጠይቂ። የኢንትሩቢ ጥያቄ ቲቸር ሲስተር አመሰግናለሁ። በጣም ከልቤ ያለው ነገር ብቻ ወጠች ያ ፈተና ላይ ያሸነፈና ያሸነፈ ማን እንደሆነ እናንተ ፋንታ በሰቦች ውስጥ ነው። እና በጣም ወዷቻለሁ፣ አከብሮቻለሁ። ሻሎም ሻሎም ሻሎም። እንግዲህ ጓደኞቼ ማለት ነው ይህንን ይመስላል የተጫወት ነው ጫወታ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ቀጣይ ቪዲዮ እስከምንገናኝ በያላችሁበት በየአለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ፣ ሀገራችን ኢትዮጵያን ሰላም ያደርግልኝ። ውድ ጓደኞቼ ሰላም ሆኖልኝ ወዳችኋለሁ፣ አከብራችኋለሁ። ቀጣይ እስከምንገናኝ ቻው ሻሎ። የዛሬው ቪዲዮአችን እንግዲህ ይሄን ይመስላል ማለት ነው። ያው አብዛኛውን ሰዓት የደረሰባት እሷ ነች። ያው ከሷ ተረዱ ማለት ነው። እኔ ወዳቸዋለሁ።